ሩታን ያስለቀሰው ቪዲዮ እዚህ የማይመቻት ከሆነ ወደ አዲስ አበባ ትመለስና ትውለድ። እየቀልዳችሁ ነው? እየቀለድን ነው? በጣም ፋሚሊ፣ በጣም የመጨረሻ ከባድ ነገር ነው። እዚህ ላይ ማዘሯ እያለች ያለችው ነገር ፋሚሊ፣ በጣም ከባድ የምሬ ነው። ለመናገር ለራሱ እኔ ራሱ የሆነ እንትን እላለሁ፣ እፈራለሁ። እሷን ለተናገረችው ማዘር ለተናገረችው እኔ ራሴ አስፈረኝ። ፋሚሊ የምሬ ነው፣ አስፈረኝ። በጣም ከባድ ከባድ ነው። ፋሚሊ ከባድ ነው። እስቡት እናንተ እናንተ በዚህ ሰዓት ሩታ ሆናችሁ ብትሆኑ ሩታ ብትሆኑ ኑሮ ምንድን ነበር ልትሉት? ምን አይነት ስሜት ነው ውስጣችሁን ሊሰሙ የሚችለው? ምን አይነት ስሜት ነው ውስጣችሁ ላይ ሊመጣ የሚችለው? ፋሚሊ አስባችሁታል? ይህንን አስባችሁታል? ፋሚሊ የገንዛ እናታችሁ የገንዛ እናታችሁ እንዲህ ስትላችሁ የምትገቡበት ነው የሚጠፋችሁ። የምትገቡበት ነው የሚጠፋችሁ። እኔ ግን ማዘርን ሳላደንቅ አላልፍ፣ ማዘሯን ሳላደንቅ አላልፍም። ፋሚ ምን አይነት እኔ እኮ ግራ ነው የገበኝ። የምሬ ነው ግራን የገበኝ። እንዴት ነው የምትችሉበት? እኔ ግራ ይገበኛል። እንዴት ነው መተውን የሚቻለው? እንደዚህ እንደዚህ፣ እንዴት ነው መተውን የሚቻለው? ፋሚሊ እስኪ ንገሩኝ፣ እስኪ ንገሩኝ። እስኪ ማዘሯ ተቻያለች። የምሬ ነው ተቻያለች። መዘዋ ያወጣት ነገር ልጅን እንግዲህ ምን ማድረግ ይቻላል። ረ ማዘሯ ማዘሯን ማዘሯ ስሬ ስነት ግን በጣም ከባድ ነው። በጣም ከባድ ነው። እንግዲህ ምን ይደረግ፣ እንዳመት ልንጠብቅ ነው ወይ አልወጣ ልጁ። እዲህ ው ከባድ አቧራው ምናምኑ እንደው እንትን ብሎት እንደሆነ ጭነቃት ሩታ በውስጥ መስመር ደርሶት እንደሆነ አላውቅም። እንግዲህ ምን ልበል? ቀልድ አደለም። አየው አየው፣ ቄሱም ዝም መጽሐፉም ዝም ነው። የሚመጣ ነገር የለም። እኛ ካንኮንቶር ጀልሽ እያለ ነው ግን አንቺ ልትል ጀልቸልችም ምንድን ነው ምንድን ነው ነገሩ? እኛ አልገባንም። ስለዚህ ትንሽ ኢንጆይ አድርገሽ ተመልሰሽ ተመጫለሽ ከመጣ ምናልባት እድ ማዘሯ እንዴት ነው የሚተውኑት? እንዴት ነው የሚተውኑት? ፋሚሊ ማዘሯ በጣም የተወነች የተወነችው በጣም ነው የተወነችው። ምትል ሰዎች ማቃጫ ላይክ አድርጉ። ፋሚሊ የምሬ ነው ላይ ካድርጉ። በጣም ትገርማለች የምሬኑ በጣም ትገርማለች። እንደዚህ አይነት ፕራንክ በጣም ከባድ። የምር እንደዚህ አይነት ፕራንክ በጣም ከባድ። ሩታ ምን እያሰበችው አስባችሁታል? ምን እያሰበች እንዳለው በዚህ ሰዓት። ወይኔ የገንዛ እናቴ ሂጂ አለችኝ። ወይኔ ምን ምኑና ነው የምራቸውን ነው ማመን እኮ ነው የሚሳናችሁ ፋሚሊ፣ የምሬ ነው እናታችን። ማመን ነው የሚሳናችሁ በጣም ከባድ የሆነ ነገር ነው። በጣም ከባድ የሆነ ነገር ባባላለ ዝም ዝም ማለት አለ ዝም ዝም

ፍላጎት እንግዲህ ያንቺ ፍላጎት አለ እዚህ ለመውለድ፣ ህፃኑ ደግሞ በውስጥ ፍላጎት የለውም መሰለኝ፣ ለመውጣት ለመውጣት ልጅ ፍላጎት የለውም። እንዲህ እኔ ቆይ ምንድነሽ? አሁን እኮ እዚህ ላይ እኛ እየጠበቅነው ነበር እሱ አልወጣ ለኮ እያሉ ያሉ እዚህ ላይ የምሬ ነው። የሩት ሀትም ከባድ ነች። የሩት ሀትም ቀላል ሰው አይደለችም በጣም ከባድ ሰው ነች በጣም ከባድ ሰው ነች ፋሚሊ፣ የምሬ ነው። እንደ ቀልድ የምትታይ እንደዋዛ የምትታይ አይነሱ አደለችም እቺ። ወይ አልወጣ እኛም ተሳክክን። እሺ አስባችሁታል? አምና ቤተሰብ አለኝ እናት አባት አለኝ ምናምን ነገር ብላ ማለት ነው ኮርታ በእናትና አባቷ እኔ

ወይኔ በሞት ነው ሩጣ፣ አይዞሽ አይዞሽ። አስበው ምናልባት አየር ስትቀይር ምጡ ይመጣ ይሆን ብዬ አሰብኩኝ። እና ቀልድ አይደለም፣ ሲሪየስ የሆነ ነገር ነው። እሺ እኛ ምን ላድርግ? ምጡም ቢያለ ምግብ ና ብንለው መጎተት ይሻላል መጎተት ይሻላል ልትል ነበረ እኮ አፋና መልጣት ነበር ለትንሽ። እኔ አላቅም እኔ አላቅም እኔ ምን ማለት እንዳለብኝ አላቅም። ግን የሩታን ስሜት በዚህን ሰዓት በአውቀው በጣም ደስ ይለኝ ነበረ። እስኪ ሴቶች ንገሩኝ፣ ሴቶች ንገሩኝ ምን አይነት ስቼሽን እናንተ ብትሆኑ ምን ልታደርጉ እንደምትችሉ ምን እያሰባችሁ እንደሆነ እስኪ ንገሩኝ፣ ኮሜንት ላይ። ሰላም ሰላም! ውድና የተከበራችሁ ዩቲብ ቻናል ተከታታዮቼ እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እኔ ያለውላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሩታ እና ብርሃም አንድ ይሆናሉ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ እንቁ፣ ኮሜንት ላይ መልካም መኞታችሁን ገለጹላት ሩታ በሰላም ተገላገይ እያላችሁ ጻፉላት። የምሬን ነው። ጻፉላት። ትመለከተዋለች፣ ታየዋለች። በደንብ ነው የምታየው። እያየችኝም እንደሆነ አውቃለሁ። እርግጠኛው ኘንም ነግራችሁ ኮሜንት ላይ ጻፉላት። ቀጥታ ወደ ቪዲዮ እናልፋለን። ያንንም በሚልው ማለት እድግዬ ባለፈው ካልመጣሽ ያላችሁ ያስጨነቃችሁ አሁን እንደዚህ ደርስ ሄዱ ልትሉኝ ነው። ሲቀጥል እና ጠባቴ ቤት የት ሊድ እኔ እናንተ እናንተ እናንተ አላችሁኝ ብዬ ኮን የምጠው የት ሊድ እኮን እያልኝ ገብታችኋል የት ልሂድ ያለ እናንተ የት ልሂድ በጣም ከባድ እኮ የምሬ ነው በጣም ከባድ እኮ ምን አይነት በጣም ከባድ ነው እኔ አላቅም ከባድ ነው ከባድ ነው አመናባሽ ከባድ ነው ማሰብ ራሱ ከባድ ነው ብዬሽ ነው እዚህ የመጣሁት እንደዚህ ልትሉ እንደ ልታለቅስ እኮ ነው ፋሚሊ አሁን እኮ እዚህ ላይ እኮ ልታለቅስ ነው በቃ ሩታ በጣም እየከበዳት ነው። ሎድ እንትን እያለባት ነው። እና እታለቅስ የሆነ ዳርዳ ሁ በይሶ ወይ ማለት ነው። ያስለቅሳል። የብሬን ነው ያስለቅሳል። ይሄ ፕራንክ ያስለቅሳል። ለሴቶች ያስል በጣም ትልቅ ትርጉም ያለው ነገር ነው እና ያስለቅሳል። በጣም ከባድ ነው። በጣም ከባድ ነው። ፈልጋቸውን ነገሮች አዘጋጅ፣ ሻንጣዎቹንም የሚፈልጋቸውን እቃዎች በሻንጣ ማዘጋጅ እኔ የገረመኝን ከሁሉም በሌል ልንገራችሁ። የእናት አንጀት የእናት አንጀት እንደዚህ ስትጨነቅባት እንዴት ፈንቅሎ ይህ ልጅነቷ የሮታ ልጅነት እንዴት በቃ የሆነ ጎልቶ አልታየባትም ማዘሯ ጋር እና በጣም ያስገርሙኛል። ምን ያክል ምን ያክል መተወን ምን ያክል እየተወነች አልገባችሁም? ማዘር፣ የምሬ ነው። በጣም ከባድ እኮ ነው እንደዚህ አይነት ነገሮችን የተወሰነ ነው ልትሄዱ። በተለይ እናቶች አይጨክኑም፣ እናቶች አይጨክኑም። ፋሚሊ፣ የምሬ ነው አይጨክኑም። በቃ ፍራንክ ነው ተሎ ነው የሚሉት እና በጣም አስገርሙኛል። ማዘሯ፣ መጥንካሬዋ በጣም አስገርሙኛል። የምሬን ነው በጣም ያስገረመኝ። ያስከፋዎቹ ነገር ካለ ነገሩ ነ ቃል የለኝም። አሁን ለዚህ ነገር ቃል የለኝ። የምሬን ነው ቃል የለኝ። እርጉዝ ናችሁ ምናምን ነገር እንዴት አሳዘነች አንጀትን እየበላቸው አልገባችሁም? ፋሚሊ የሆነ ቤተሰብ ናቸው። እናቷ ነች፣ እህቷ ነች። እና እንዴት እንደዚህ እንዴት እንደዚህ አሉ ምናምን ነገር ግራ ቢገባት እኮ ገብቷችኋል? ግራ ቢገባት ቢጨንቃት ምናምን ነገር እኮ ነው። አሁን ልጅ ነኝ ላጠፋ እችላለሁ ምናልባት ያጠፉት ነገር ካለ ይቅርታ ለመጠየቅ ሆኖ ፋሚሊ ገባሽ ንገሩኝ እያለች ምሬ ሆና በጣም በቃ የሆነ አሳዝነኛለች። ሻየር ደግሞ እዛ ሆኖ በስመ አብ በጣም ከባድ እኮ ነው። እንዴት እኮ ከባድ እንደሆነ አልገባችሁም። ፋሚሊ እንዲህ በቤተሰብ እንደዚህ መባል እኮ በጣም ከባድ ነገር ነው። እያስነባድ ተብሎ ነው የሚያስለቅሰው ሰው እንዲ በጣም የሚያስለቅሰው እና ሩታ የምሬ በጣም አሳዘነኛለች። ፕራንክ ነው እንግዲህ፣ ምንም ማድረግ አይቻልም። ፕራንክ ነው ያው የተለመደ ነገር ነው። ፕራንክ መደራረጉ ፕራንክ ነው

ብድራቸው መልሰዋል። አንድ እኩል። አይ ሩታ ይመጣል እንደቀልድ። አሁንማ ሳይወድ በግድ ነው የሚመጣው። መጎጠጥ ላይ አይደርስም፣ መጎጠጥ ላይ አይደርስም። ማሚል መምጣት አይቀርም፣ ባይሰሙን መምጣት አይቀርም ሩታ በሰላም ተገላገይ የምትሉ ሰዎች ኮሜንት ላይ የምሬ ነው ነገር፣ ጻፉላት፣ ጻፉላት ትመለከተዋለች። ፋሚሊ እርግጠኛ ነኝ የምነግራቸው እያየችኝ እንደሆን አውቃለሁ። እያየችኝ እየተመለከተችኝ እንደሆን አውቃለሁ። ጻፉላት። የምሬ ነው ጻፉላት። በሰላም ተገላገይ እያላችሁ ጻፉላት። ወይ እንኳን ፕራንክ ሆነ ፋሚሊ፣ የምሬ ነው። ወይ ወይ ወይ ወይ ወይ፣ እንኳን ፕራንክ ሆነ፣ እንኳን ፕራንክ ሆነ። ሌላ ምንም አይባልም። ሌላ ምንም አይባልም። እንኳን ፕራንክ ሆነ እኔም ፍራሽ ላይ እንደወደቅኩ ማን ይቀራል? አንድ ለአንድ አንድ ለአንድ ኬፖች ምናምን ድም ነበር። የመጨረሻ ድካሙ ቁንጅና ምንም ይዛ ወጣች። አቤት አቤት አቤት አቤት አቤት። ማዘራ ይመችሽ፣ ምር ይመችሽ። ምንም አይወጣላትም ሩታ፣ ታውቃላችሁ? ምንም አይወጣላትም። ደግሞ እህቷ ጋር በጣም ነው የሚመሳሰሉት ድምጻቸው ብትሉ ድምጻቸው ስቲል ነው ። ድምጻቸው ራሱ በጣም ነው የሚመሳሰሉ፣ መልካቸውን በጣም ይመሳሰላሉና። በጣም እኔ ደስ ብሎኛል፣ የመሬ ነው ደስ ብሎኛል። ሩታ እንኳን እንኳን ደስ ያላት በሰላም ተገላገይ። ሌላ ምንም አይባል። ሰው እንግዲህ መልካም ምኞታችሁን እየገባችሁ ኮሜንት ላይ ጻፉላት። ሩታና ብርሃም ይታረቃሉ፣ ሩታና ብርሃም ዳግመኛ አብረው እናያቸዋለን፣ እንመለከታቸዋለን ምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አሴታችሁ ስጧቸው። የዛሬ ቪዲዮ ይመስል ነበር። እስካሁን ከተመለከታችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ በማድረግ እኔ ወንድማችሁ ማድረግ ትችላላችሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ወዳችኋለሁ። ባይ